ሰላም ጤና ስትልን ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዘመቻ አንድነት አራተኛ ቀኑ ላይ ይገኛል። በተለያዩ የአማራ ክልል አካባቢዎች በአራተኛ ቀኑም በርካታ አውደ ውጊያዎች መደረጋቸውን ነው መረጃዎች የሚያመለክቱት። ከየቀጠናው የደረሰንን መረጃ በመሰብሰብ የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደተለመደው ዛሬም በተለያዩ የአማራ ክልል አካባቢዎች አውደ ውጊያዎቹ ተጠናክረው እንደ ጠሉ ይገኛሉ። አንዳንድ አዳዲስ መረጃዎችም አሉ። ለማንኛውም እስቲ በዛሬው ዕለት ካለው እንነሳና በእጅ ምን ይገኛል? አመሰግናለው። መሳይ እንደተባለው ያው በሚያስደንቅና በሚያስገርም ፍጥነት እና በሙሉ ወኔ የአማራ ክልል በአራቱም ግዛቶች የፋኖ አደረጃጀቶች እየወሰዱት ያለው ሙሉ በሙሉ የማጥቃት እንቅስቃሴ አሁንም ዛሬ ለአራተኛ ቀን ተጠናክሮ ቀጥሏልኝ ይሄ በሽምቅ ውጊያ ታሪክ ገና አንድ ዓመት ጨርሶ ሁለተኛ ዓመቱን ያልደፈነው የፋኖ ኃይል በህዝብ ተሸፍኖ የህዝብ ድጋፍ እያገኘ ከመከላከል ወደ ማጥቃት ተሸጋግሮ በርካታ ታ የክልሉ ከተሞችን የመንግስት የጸጥታ ኃይሎች ምሽግ ሰርተው ኮንክሪት ምሽግ ሰርተው ጥቃት እየፈጸሙባት የነበረውን አብዛኛውን ወታደራዊ ቦታዎች ላይ ከፍተኛ ጥቃት እየፈጸመ ነው። የመንግስት ኃይልም እውነት ለመናገር በዚህ አራት ቀን ውስጥ ውልቅልቁ ነው የወጣው። ከፍተኛ ጉዳት ደርሶበታል። አመራሮቹ ምንም እንኳ ማመን ቢሳ ናቸውም። ነገር ግን አሁን በመሬት ላይ ያለው እውነት ምንድን ነው? የመከላከያ ሰራዊቱ ሞራሉ ሙሉ በሙሉ ወድቆ ውልቅልቅ ወጦ መሸሸጊያ አጦ ወደ ከተሞች እየፈረጠጠ ውጊያን በፍጹም በፍጹም በማይፈልግበት ደረጃ ላይ ደርሷል። በዚህም ለአራተኛ ጊዜ በተደረገ ውጊያ በተለይ በዋናነት ዛሬ በጎጃም አውደ ውጊያዎች አንደኛ አንደኛ ክፍለ ጦር ኮርኔል ታደሰ ሙሉ ነብርጌ በሰራዊት አስደናቂ ኦፕሬሽን አማሬት ከተማን መቆጣጠር ችሏል። በከተማዋ የነበረው የጠላት ኃይል አብዛኛው ሲደመሰስ የተረፈው ቻይና ካምፕ ወዳለው ኮንክሪት ምሽግ ውስጥ ገብቶ ራሱን ለማትረፍ ችሏል። ኮሮኔል ታደሰ ሙሉነ ብርጌድና ሶስተኛ ክፍለ ጦር ቢተወደድ መንገሻ ጀንበሬ ዳጊ ከተማ ላይ ተኩሱ በመክፈት ጠላት ላይ ከፍተኛ ኪሰራ ማድረስ ችለዋል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውደ ውጊያው ሞርተርና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላትን መግቢያ መውጫ ያሳጣ ውጊያ ነበር ማለት ይቻላል። በዚህ አውደ ውጊያም የአገዛዙ ጦር ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን ሃይማኖት ተቋማትን እንደ ምሽግ ተጠቅሟል። ገብርኤልና ሚካኤል ቤተክርስቲያናትን ምሽግ በማድረግ እራሱ አካባቢው አካባቢውን ፋኖ በመቆጣጠሩ ጠላት ከቤተ ክርስቲያን ቅጥር ግቢ ውስጥ ብቻ ይገኛል። በአውደ ውጊያው ሁለቱ ክፍለ ጦሮች ብዙ የአገዛዙ ጦር ኃይልን መደምሰስ እና ቁስለኛ ማድረግ ችለዋል። በተጨማሪም በገርጨጭ ከተማ በተደረገ ውጊያ የኮሮኔል ታደሰ ሙሉነ ብርጌድ በከተማዋ ዙሪያ ከበባ በማድረግ በአብይ አህመድ ጦር ላይ ከባድ የማጥቃት እንቅስቃሴ ሲያካሂድ ውሏል። ሌላው ሐዲስ አለማየሁ ሰባተኛ ክፍለ ጦር አብራጅት ብርጌት ኮርክ ከተማ ላይ ደፈጣ በመጣል ሶስት ሚኒሻዎችን መደምሰስ የተቻለ ሲሆን በርካቶች ደግሞ ቁስለኛ ማድረግ ችሏል። ሌላው በባህር ዳር ከተማ የአንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን በባህር ዳር ከተማ በመግባት የቀበሌ ስምንት ኮሚኒቲ ፖሊሲንግ ዋና አዛዥ የነበረው ምክትል ሳጅን ጌታቸው በቀለን እርምጃ በመውሰድ ችሏል። ይህን ተከትሎ ዛሬ ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ ቀኑ ሰባት ሰዓት በአብዛኛው የባህር ዳር ከተማ መኖሪያ ቤት ላይ ከፍተኛ ቁጥር ያለው የፖሊስና የሚኒሽ አባላት እንዲሁም የአድማ ብተና ኃይሎች በከተሞች ከፍተኛ ፍተሻ ሲያደርጉ እንደዋለ የደረሰኝ መረጃ ያመላክታል። ሌላው በዘመቻ አንድነት የመጀመሪያ ቀን ውሎ ብዙ ሚኒሻና አድማ ብተና ሲደመሰስ አይናቸው ያዩ ሁለት ሚኒሻዎች የስምንተኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድን ተቀላቅለዋል። ከአሁን ቀንደ በአካባቢው ሀያ ሰባት ሚኒሻ በአንድ ቀን ከድቶ ፋኖን መቀላቀሉን ልብ ይሏል። በደጀን ወረዳ የሚገኙ የሚኒሻና አድማ ብተና አባላት ወገናችን በድሮውን እና ከባድ መሳሪያ ማለቁ ሳያንስ የኑሮ ውድነቱ ህዝባችንን እያሰቃ የው ከእናንተ ጋር አንሰራም በማለታቸው የተበሳጩ ሌሎቹ የወታደራዊ አመራሮች ከፍተኛ የሆነ የእርስ በርስ ውጊያ አድርገው ከአራት በላይ ጠጣት እንደሞተና ከአምስት ብለዋል። የአካባቢው ምንጮቻችን የአብይ አህመድ ሰራዊት እየከዳ እርስ በርሱም እየተታኮሰ ከፍ ሲልም በፋኖ እየተደመሰሰ ማለቁንና የቀሩትም የመንፈስ ጭንቀት ውስጥ መሆናቸውን በተለያዩ አውደ ውጊያዎች እጃቸውን የሰጡ የጦሩ አባላት እየተናገሩ ይገኛሉ። ስለሆነም የአማራ ሕዝብ የጀመርከውን የዘመቻ አንድነት ለማጠናከር እጅ ላይ ባለው እና አቅም በፈቀደ መጠን የፋኖ ኃይሎችን በመቀላቀል እገዛ እንድታደርግ በማለት ጥሪ አስተላልፈዋል። ዘመቻውም እንደሚቀጥል አያይዘው ገልጸዋል። እንደው ጎጃምን በተመለከተ እንግዲህ ጎንደር፣ ጎጃም በሰፊው ዘመቻ አንድነት ኦፕሬሽን ተጋድሎ ከሚካሄድባቸው አካባቢዎች የሚጠቀስ ነው። እንግዲህ ዋና ከተማው ባህር ዳር ነው። የአማራ ክልል አማራ ክልል መቀመጫ በሆነችው ባህር ዳር ዙሪያውን የአማራ ፋኖ በጎጃም አንደኛ ክፍለ ጦር የሚያደርገው እንቅስቃሴ የከተማዋን አጠቃላይ ሁኔታ የሚወስድ ነው። በቀጣይ አገዛዙም እንደ ልቡ እንደ አብይ አህመድ እንደሚያደርጉት እየገቡ በከፍተኛ አጀብ የሚወጡበት ሁኔታም ከዚህ በኋላ የሚኖር አይመስልም። ምክንያቱም ከተማዋን በከፍተኛ ቀለበት ውስጥ አስገብተዋል። እንደምንሰማው ከሆነ የአረጋ ከበደ አስተዳደርም ምናልባት በስልጣን ለመቀጠል ፍላጎት እንደሌለው ነው የሚነገረውና ከዚህ አንጻር በጎጃም ያለው አጠቃላይ የተጋድሎ ሁኔታ ትኩረት ተሰጥቶታል። ምን ማለት ይቻላል? አብዛኛው የጎጃም ከተሞች አሁን በተለይ በዋና አስፓልት ጀሚሁን በደብረ ማርቆስ አድርጎ በፍኖት ሰላም አድርጎ በመራራይ አድርጎ ባህር ዳር የሚገባው መንገድ ላይ ከፍተኛ ውጊያ ከተደረገበት በኋላ አብዛኛዎቹ የወረዳ ከተሞች እና በወረዳ ዙሪያ ያሉ ታዳጊ ከተሞች ላይ መንግስት ተሸንፎ ከተሞችን ለቆ እየወጣ ነው የሚገኘው። በቅርብ ርቀት ላይም የዞን ከተሞች ላይ እንዲሁ በነፃነት የሚንቀሳቀስበት እድል አላገኘም። እንዲሁ በኮንክሪት ምሽግ ውስጥ ራሱን ደብቆ እየተከላ መካከል ነው የሚገኘው። አልፎ ተርፎ አሁን በባህር ዳር እንግዲህ ምናልባት አካባቢውን በደንብ ስለማታውቁ ካልሆነ በስተቀር መራይ ማለት ባህር ዳር ማለት አዴት ማለት ባህር ዳር ማለት ነው፣ መሸንቲ ማለት ባህር ዳር ማለት። በባህር ዳር ዙሪያ ያሉ ከተሞች ላይ የፋኖ ሀይሎች ሀይላቸውን አጠናክረው ወደ ባህር ዳር ከተማ ኦፕሬሽን ለማድረግ ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። አሁን ትልቁ የገጠማቸው ችግር ምንድን ነው? ለምሳሌ ጎጃም አካባቢ በዛሬው ዕለት በተደረገ ደረገ ውጊያ የፋኖ ሀይሎች ከፍተኛ ጥቃት በሰነዘሩበት አካባቢ ሲሸሽ የነበረው ሀይል ለእርሻ አገልግሎት ሲሄዱ የነበሩ ከሰከላና ቲሊሊ አካባቢ የቀን ስራ ለመስራት እንቅስቃሴ ሲያደረጉ የነበሩ አርሶ አደሮች በጥይት ብቻ ሳይሆን የመታቸው በዛው ሳንጃ ሁለመናቸውን ገነጣጥኖ ቀብር ለቀብር እንዳይመቹ ማንነታቸው እንዳይለዩ አርጎ ነው የሸሸው። ይህንን ድርጊትን ባህርዳር ከተማ ላይ የፋኑ ሀይሎች በኦፕሬሽን ቢገቡ የሚያስቀራቸው ሀይል ይኖራል የሚል እምነት የለኝም። ለዛም ነው የከተማ አስተዳደሩም ይሁን የክልሉ መስተዳደር የፖለቲካ አመራሮች ከወታደራዊ ምሽጎች በተለይ በዋናነት መኮድና አየር ኃይል አልመታጅበው ለሁለት ሰዓት የሚሆን ለአንድ ሰዓት ቢሮ ከገቡ በኋላ ምንም አይነት የህዝብ አገልግሎት እንዳይሰጡ ተደርገው የፖለቲካና ወታደራዊ ስራቸውን ጨርሰው ወደ ምሽጋቸው ወደ መኮድ አካባቢ የሚሄዱት አሁን እንግዲህ ወይም የሶስት ኪሎ ሜትር ርቀት ላይ ያለ ቦታ ስለሆነ ምናልባትም በትናንትናው ዕለት እንደዘገብነው በትልልቅ መሳሪያዎች፣ በቡድን መሳሪያዎች፣ በሞተር እና በድሽቃ መኮድና ኤርፖርት አካባቢ ድብደባ እንደፈጸመ የፋኖ ኃይሎች በዘግባዎቻቸው ላይ አስገንዝበዋል። ይህን በተመለከተ እንዳሉት ለእነሱ መልቀቅ ነው የሚሻላቸው። ታሪካዊ ተጨማሪ ታሪካዊ ስህተት ከመፈጸማቸው በፊት አሁንም ተሸንፈናል ብለው የፖለቲካ አመራሩ ህዝባቸውን ከሚያስፈጁ ስልጣናቸውን መልቀቅ የተሻለ እድል ይፈጥርላቸዋል። የምኖር እንጂ አያመልጧትም። ህዝብን አስፈጅተው አገርን አዋርደው የአማራን ህዝብ አሳልፈው ለቀኝ ጅብ አሳልፈው ሰጠው፣ እነሱ በስልጣን ቤተሰቦቻቸው በድሎት የሚኖሩበት ዘመን ያበቃ ይመስለኛል። መሳይ እንግዲህ ወደ ጎንደር እንሻገር። ጎንደር በሮይተርስም በተለያዩ የውጭ መገናኛ ብዙኃንም ጎንደርን ውሎ በተመለከተ ሌላውንም የአማራ ክልል ወቅታዊ የተጋዝሮ እንቅስቃሴን በተመለከተ ዘገባ እየተሰራ ነው አሁን የፋኖ ስም ከምንጊዜውም በላይ ከፍ ብሎ እየመጣ ያለ ይመስላል። የአብይ አህመድ አስተዳደርም ያው ካወጣው መግለጫ ተነስተን ስንረዳው በአማራ ክልል ከፍተኛ የሆነም ወታደራዊ ሽንፈት እንደገጠመው ነው። ወደኋላ ላይ እናነሰዋለን። እስቲ ጎንደር ምንድን ነው ያለው? በአራተኛ ቀን መሳይ የጎንደሩ የወታደራዊ እንቅስቃሴ ከጎጃሙ ጋር በጣም የሚስተካከልና በአንዳንድ ቦታዎች ላይም የአገዛዝ ኃይል በጣም በከፍተኛ ደረጃ ያስጨነቀ ውየታየ የመጣ ከቀን ወደ ቀን ከሰዓት ከሰዓት ከፍተኛ የውጊያ ቀጠናዎችን አስፍቶ ማጥቃት እያካሄደ ነው የሚገኘው። ምናልባት አሁን በዝርዝር ምጠቅ ስል ቦታ ላይ እንግዲህ ወደ ጎንደር ከተማ እየተጠጋ ነው የሚገኘው በተለይ በዛሬ ዕለት የአማራ ፋኖ በጎንደር በተለይ በዋና ት ጎንደር የበጋሻው ክፍለ ጦር ባደረገው የማጥቃት እንቅስቃሴ በተለይ ደግሞ በጎንደር ዙሪያ ወረዳ በጸዳ ከተማ በተለይ በከተማዋ የጎንደር ዩኒቨርሲቲ ጸዳ ካምፓስ ይገኛል። በከተማው የሚገኘው ፖሊስ ጣቢያ አካባቢ ሰፍሮ በነበረው የጠላት ኃይል ላይ በተደረገ ውጊያ በአገዛዙ ጦር ላይ ከባድ ጉዳት ደርሷል። በዚህም ከስልሳ ሶስት በላይ የመከላከያ ሰራዊት አባላት ሲደመሰሱ አርባ ሁለቱን ለማቁሰል ተችሏል። በተጨማሪም ይህን ተከትሎ በጎንደር እና አዘዞ በሚገኘው አየር ማረፊያና አዘዞ ወታደራዊ ማዘዣ ጣቢያ ላይ ከባድ ስጋት እንደተፈጠረ ተመላክቷል። በትናንትናውነት እንዲሁ ቆላድባ አካባቢ በተደረገው ውጊያ የቆላድባንና እና የአካባቢው የነበረውን የመከላከያ ሰራዊት አባላት ሸሽቶ ተመቶ ወደ ጎንደር ከተማ ከገባ በኋላ በዚህ በአዲስ አበባ ሀሙሲትን አካባቢ የፋኖ ኃይሎች መቆጣጠራቸውና ወደ ጎንደር እና ወደ አየር ማረሻው መጠጋት መቻላቸው በጎንደር ከተማ በዚህ ሰዓት ከባድ ጭንቀት ተፈጥሮበታል የአገዛዙ ኃይል። እንዲሁም በማዕከላዊ አርማጭሆ ዛሬ ማለዳ ላይ ፍርሻድ ከተማ ላይ በተደረገ የደፈጣ ጥቃት ኮሎኔል ጃዋር የተባለ አዋጊ ለጥቂት ያመለጠ ቢሆንም አጃቢዎቹ ሙሉ በሙሉ ተደምሰዋል። ይህ ኮሎኔል ከዚህ በፊት መሳይ እንደሚታወሰው በደቡብ ጎንደር የዛሬ ዓመት አካባቢ የአስራ ሁለተኛ ክፍል ተማሪዎች ከጋይንት አካባቢ ወደ ደብረታቦር ዩኒቨርሲቲ ገብተው መግዳ ፈተና ወይም የማትሪክ ፈተናን ተፈትነው ከጨረሱ በኋላ ወደ አገራቸው ወደ ጋይንት ሊመለሱ ሲሉ በወታደራዊ አጀብ በአንድ መኪና ሴቶችን ብቻ ጭኖ በመውሰድ ላይ በሚገኘው የቴክኒክና ሙያ ማሰልጠኛ ተቋም ላይ በግድ አስገብቶ እሱን ጨምሮ አባሪ ተባባሪ የሆኑ የመከላከያ ሰራዊት አባላት በእህቶቻችንና ገና አድገው ባልጨረሱ አስራ ስምንት ዓመት ባልሞላቸው ሴት እህቶቻችን ላይ ደፈራ በመፈጸም ከፍተኛ የማዋረድ ስራ የሰራና በደቡብ ጎንደር አካባቢ ከፍተኛ ሰብአዊ ጥሰት ሲፈጽም በሲቪሊያን ላይ ሰብአዊ ጥሰት ሲፈጽም የነበረው ኮሎኔል ዛሬ በአርማጮ አካባቢ ማዕረግ ተሰጦት ክፍለ ጦር እንዲመራ ተደርጎ እንቅስቃሴ ሲያደርግ የአርማጮ ጀግኖች አድብተው ሊመቱት ሲሉ አምልጦ ወደ ከተማ ገብቷልኝ። ነገር ግን ሙሉ በሙሉ አጃቢዎች ሊደመሰሱ ችለዋል እንደዚሁም ከጎንደር በጋሻው ክፍለ ጦር የተወጣጣ ሻለቆች በማዕከላዊ ጎንደር ባደረጉት ከባድ ትንቅንቅ ምዕራብ በለሳን፣ ወራህላን እና አርቢት የሚባሉ ከተሞችን ከአገዛዙ ጦር ሙሉ በሙሉ ነጻ ማውጣት ችለዋል። በአጠቃላይ ዛሬ በተደረገ ውጊያ በዘመቻ አንድነት እስከ ምሽቱ አስራ ሁለት ሰዓት ድረስ በዘመቻ አንድነት የተመዘገበው ውጤት በቁጥራዊ አህዛዊ መረጃዎችን ለመግለጽ እሞክራለሁ። በአጠቃላይ በጎንደር አካባቢ በዛሬ ውሎ ብቻ በሰባ ሁለት አውደ ውጊያዎች ላይ ውጊያ ሲደረግ ውሏል ሙሉ በሙሉ ማጥቃቱ የተደረገው በጎንደር ፋኖዎች ነው። የአማራ ፋኖ አንድነት በጎንደር የተደረገ የማጥቃት እንቅስቃሴ ነው። በሰባ ሁለት አካባቢዎች ላይ ተደርጓል። በዚህም መሰረት በጠላት ላይ ሰብአዊ ክሳራው ስድስት መቶ ሀምሳ አምስት የተደመሰሰ የመከላከያ ሰራዊት አባላት አጠቃላይ የጥምር ጦር አባላት ማለት ይቀላል፣ ሁለት መቶ አስራ አምስት የቆሰለ ዘጠና ዘጠኝ የተማረከ ስልሳ አራት በምህረት የገባ ሰማኒያ ስድስት የከዳ ወይም የኮበለለ ቁሳዊ ክሳራ በተመለከተ ሁለት መቶ ሰማኒያ ዘጠኝ የነፍስ ወከፍ እና የጦር መሳሪያ እየተማረከ ሲሆን ስምንት የቡድን መሳሪያዎች ብሬን እና ስናይፐርን ጨምሮ ማለት ነው። ሁለት መቶ አስራ አምስት ቦምቦች ተማርከዋል። ከሶስት ሺ አምስት መቶ በላይ ተተኳሽ ጥይቶች ተገንተዋል። አራት አይኮም ወታደራዊ መገናኛ ሬዲዮኖች እንዲሁ ተማርከዋል። ከአምስት ኩንታል በላይ ልዩ ልዩ የሰራዊት ስንክ ተማርከዋል። አንድ ተሽከርካሪ ጉዳት ደርሶበታል። አስራ አራት የነፍስ ወከፍ የጦር መሳሪያ ትጥቅ ይዞ የሚኒሻ አባላቶቹ ወደየቤታቸው እንደኮበለሉና በኋላ እንደ ፋኖ ሪፖርት እንዳደረጉ ለማወቅ ተችሏል። የጸጥታና የመረጃ የፖለቲካ አመራሮች አስተባባሪዎች ሀያ ሰባት ተደምስሰዋል፣ ሶስት የቆሰለ አምሳ አምስት የተማረከ በቁጥጥር ስር የገባ። በዘመቻ አንድነት ነጻ የወጡ የወረዳ ከተሞች ደግሞ አነስተኛ ከተሞች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ ሀያ ሶስት ከጠላት ነጻ ወጥተዋል። ስድስት ዋና ዋና አውራ ጎዳናዎች እንቅስቃሴያቸውን እንዲቋረጥ አድርገዋል። ገዢ መሬቶችን ተቆጣጥረዋል። አንድ መቶ ሁለት እስረኞችን ከእስር አስፈትተዋል። በተለያዩ አካባቢዎች ማለት ነው። ሶስት ወረዳዎች ከሀያ አምስት ቀበሌዎች በላይ የጠላት መዋቅር ፈርሶ የወገን መዋቅር እየተተካ ይገኛል። በልዩ ልዩ ቦታዎች ከአስር ሺህ በላይ ነጻ ከወጡ ህዝቦቻቸው ጋር የህዝባዊ ውይይትና መልሶ ማደራጀት እየተከናወን እንደሆነ ለማወቅ ተችሏል። ህዝቡም ዘመቻውን አንድነትን ሙሉ በሙሉ እየደገፈ እንደሆነ ከህዝብ ግብረ መልስ እያገኙ መሆኑን ለማወቅ ተችሏል። በወገን የደረሰ ሰብአዊ፣ ቁሳዊ ጉዳት ያለ ቢሆንም ከደረሰው ከመከላከያ ሰራዊት አጠቃላይ ከአብይ አህመድ ሰራዊት ጋር እየተደረገ ያለው ውጊያ ሁለት በመቶ በንጽጽር በሬሽ ሁለት ፐርሰንት አካባቢ የመከላከያ የፋኖ ኃይሎች ጉዳት ሲደርስባቸው ከሰራዊቱ አንጻር ደግሞ መቶ ፐርሰንት ሁለት በመቶ ሬሽ እንደሆነ የደረሰኝ መረጃ ያመላክታል መሳይ እንግዲህ ወደ ወሎ እናመራለን። በወሎም እንደዚሁ በተመሳሳይ የሉና ትግሉ ተጠናክሮ የቀጠለ መሆኑን ነው የተረዳ ነው። ከዚህ ባሻገርም የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮርም ወቅቱን አስመልክቶ አጭር ማሳሰቢያ መግለጫም ሰጥቷል። እስቲ ወሎ ያለውን ሁኔታ ባጭሩ አስቃኝን። የአማራ ፋኖ በወሎ ዛሬ አራተኛ ቀኑን በያዘው የዘመቻ አንድነት ምዕራብ ወሎ ኮር ኢንጂነር ደሳለኝ ክፍለ ጦር ዛሬ መጋቢት አስራ ሶስት ሁለት ሺህ አስራ ሰባት ዓመተ ምህረት በርካታ የአገዛዙ ጦር ሰራዊት በመደምሰስ ታላቅ ድል ተጎናጽፏል። ከመካነ ሰላም ወደ ቢሊ አንድ ፓትሮል ሙሉ ጭኖ ወደ ቢሊ ሲሮጥ የነበረው አደሬ ቆቦ የተባለ ቦታ ላይ ከጠዋቱ አምስት ሰዓት የወገን ኃይል ባደረገው ደፈጣ ሙሉ በሙሉ አንድም ኃይል ሳያመልጥ ሙት ቁስለኛ እና ምርኮኛ አድርጓል። ኢንጂነር ደሳለኝ አሰፋ ክፍለ ጦር ባደረጉት ከባድ ደፈጣም አንድ ፓትሮል የጠላት ሰራዊት ሙሉ በሙሉ የተደመሰሰ ሲሆን ፓትሮሉ ላይ የነበረ ጠላት አስር ሲሞቱ አምስት ቁስለኛ ሆነዋል። በተጋድለው አንድ የቡድን መሳሪያ አስር ክላሽንኮቭ እና በርካታ ተተኳሽ ጭምር መማረክ ተችሏል። በተመሳሳይ ከመቅደላ ወደ መካነ ሰላም ሚኒሻ ጭኖ ሲሄድ የነበረ አምቡላንስ ደብረ ማርያም ሲደርስ የወገን ሀይል በፈጸመ የደፈጣ ጥቃት ሶስት ሚሊሻ፣ ከባድ ቁስለኛና አንድ የአድማ ብተና ከፍተኛ አመራር በሞትና ህይወት መካከል ይገኛል። የአገዛዙ ጦር ሰራዊት በደረሰበት ከባድ ሽንፈት ምክንያት መካነ ሰላም ከተማ አንድ ንጹሕ በግፍ ገሎ ረሽኗል። ዘመቻ አንድነት በወሎ ግንባር የአማራ ፋኖ በወሎ ምዕራብ ወሎኮር አማራ ሳይንት መቅደላ ክፍለ ጦር የሺ ሁሴን ጅብሪል ብርጌድ በመቅደዳ ወረዳ በኮሬብና ደብረዘይት ከተሞች ከመጋቢት ስድስት እስከ መጋቢት አስራ ሶስት አመተ ምህረት ሁለት ሺ አስራ ሰባት አመተ ምህረት ድረስ ግዙፍ በተባለ ዘመቻ የብርጌድ ሁሉም ሻለቆችና ህዝባችን የተሳተፉበት ሲሆን በዚህ ዘመቻ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በደብረዘይት ከተማ ያለውን የመከላከያ ምስችል በመቆጣጠር የጠላትን አልባሳት ሎጂስቲክስ እና የተለያዩ ቁሳቁሶችን መጠቀምና ማውደም ተችሏል። በዚህም አርባ አምስት ኪሎ ሜትሮችን በሚሸፍኑ የአንድ ሳምንት ውጊያ ጠላት ለረጅም ወራት ተቆጣጥሮ ህዝባችን ሲዘርፍ ሲደፍር የነበረውን ሲተማመንበት የነበረው በኮሬብ ሁለተኛ ደረጃ ትምህርት ቤት ያለውን ምሽግ በመስበር በተወሰደበት ማጥቃት ጠላት እግራውጭኝ ብሎ ወደ መጣበት ሲሸሽ ጀግኖቹ ኮሬብ ከተማን ሙሉ በሙሉ ከጠላት ማጽዳት ችለዋል። ከኮረብ አጠገብ የምትገኘው ደብረዘይት ከተማ ዘጠና አምስት በመቶ በእጅ አስገብቶ አሁንም ከባድ ትንቅንቅ ላይ እንደሚገኝ ለማወቅ ተችሏል። በውጊያው የጠላት ዲሽቃ ተኳሽን ጨምሮ በግምት ከሰላሳ በላይ ሙትና ከአስራ አንድ በላይ ቁስለኛ ማድረግ ተችሏል። በተጨማሪም ይመር መኮንን የተባለ እጅግ አስቸጋሪ የነበረ የደህንነት አባል በተደጋጋሚ በሀገር ሽማግሌ፣ በሃይማኖት አባት፣ በስልክ ሲመከርም ሊሰማ ባለመቻሉ እርምጃ ተወስዶበታል። በተጋድሎ ከጠላት ሰባት ክላሽን ከአምስት መቶ በላይ ተተኳሽ ይማርከናል ሲሉ የአማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ቃል አቀባይ አሳውቀውናል። በመጨረሻም ከአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር የተሰጠ ማሳሰቢያ አለ። በወሎ አካባቢ የሚንቀሳቀሱ የሚኒሻ አባላት፣ የአድማ በታኝ አባላት እንዲሁም የፖሊስ አባላት ከመከላከያ ሰራዊቱ ጋር አብራችሁ የወጋችሁ ህዝባችሁን አታሰቃዩ በማለት ይህንን ጥሪ ተላልፎ ከመከላከያ ሰራዊቱ ጋር አብሮ የህዝባችንን እየወጋ የሚቀጥል ካለ ድምሰሳ የሚደረግበት መሆኑንና የህዝባችንን ስቃይና በደል ተገንዝቦ ምሕረት የሚጠይቅና ከኛ ጋር መታገል ለሚፈልግ ዋስትና መስጠት እንችላለን ሲሉ ማሳሰቢያውን ሰጥተዋል። ይሄንን ተላልፎ የሚገኝ ማንኛውም ታጣቂ ኃይል ግን ከመከላከያ ሰራዊቱ ጋር እኩል በጠላትነት ተፈርጆ እርምጃ እንደሚወስድ እንደሚወሰድበት አብረው ማሳሰቢያቸውን መስጠታቸውን ያገኘነው መረጃ ያመላክታል። በጣም ነው ማመሰግነው። እንግዲህ ሸዋ ያለውን በተመለከተ መረጃው አልደረሰልንም። በሚቀጥሉት ሰዓታት እንደሚመጣ ተስፋ እናደርጋለን። ሸዋውን በተመሳሳይ የሉና ተጋድሎ ተጠናክሮ ቀጥሏል። ዛ ያለውን ሁኔታ ሰብስበው መረጃውን እስኪልኩልን ድረስ ለዛሬ በሶስቱ ቀጠናዎች ያሉትን ነው ለማቅረብ የሞከር ነው እንዶ በአጠቃላይ እንደምንሰማው ከሆነ አገዛዙ ከፍተኛ የሆነ መረበሽ ውስጥ ነው ያለው። በአማራ ክልል ሰራዊቱ እየፈታ ነው፣ ሰራዊቱ እየተበተነ ነው። ከዚህ በኋላ ቆሞ ሊዋጋ የሚችል እንደማይኖር ነው ከውስጥም የራሳቸው ሰዎች በሰፊው እያነሱ የሚገኙት። ስለዚህ በአማራ ክልል የሚካሄደው ተጋድሎ ሌላ ሰበብ የጦስ ዶሮ የሚያስፈልገው አይደለም። ከዚህ በኋላ ምናልባትም አብይ አህመድ ምርጫው ምን ሊሆን እንደሚችል ተሰብስቦ ሳኔ ላይ ይደርሳል ተብሎ ነው የሚጠበቀው። እስቲ በመጨረሻ ምን ማለት ይቻላል በተለይ የመከላከያ ሰራዊቱ በሰጠው መግለጫ ሰበብ አድርጎ የጠቀሰው የጀነራል ምግብ ኃይሌን ስም ጠቅሶ የአማራ ፋኖ ገዛ የሚያደርግለት እና እያደራጀ ወደ አማራ ክልል ውስጥ እያስገባ ጥቃት እየፈጸመ ያለው እሱ ነው በማለት የተናገረውን ነገር ዛሬ ዛሬ የአማራ ፋኖ በጎጃም እዝ ዋና ሰብሳቢ ዘመነ ካሴ ተገቢና ተስተካካይ ምላሽ ሰጥጦታል። እኛ ማንም እየደገፈን አደለም። ትጥቃችን ከሰራዊቱ በነጠቅ ነው፣ ቀለባችን ህዝቡ ስለሚደግፈን፣ ምሽጋችን መሬቱ፣ እውቀታችን ደግሞ መከራና ስቃይ የደረሰበት የአማራ ህዝብ በግፉ በደረሰበት ግፍ አማካኝነት አይኑን ጨፍኖ ወደ ውጊያ የገባበት እንጂ አስተማሪም ወቃሽም መካሪም በጀት መዳቢም አስፈልገንም። ይህንን የአማራን ህዝብ የናቀ መግለጫ በተመለከተ በጣም የሚያረካ መልስ ሰጥቶታል። በአጠቃላይ ግን በአማራ ክልል እየተደረገ ያለው ውጊያ የሀገሪቱን በጀት ሙሉ በሙሉ አዙሮ ወደ ሰራዊቱ እንዲገባ በማድረግ አጠቃላይ ትኩረት የትኩረት አቅጣጫውን ወደ አማራ ክልል በማድረግ የስራ አስፈጻሚው የቀን ተቀን ስብሰባ እና ውይይት የአማራ ክልልን ጦርነት እንዴት እናሸንፍ ማለት በርካታ ወራቶችን ያሳለፈ ጭቅጭቅና ክርክር ቢያደርጉም በጀቱን ጨርሶ ሰራዊቱ ሞራሉ ተጎድቶ፣ ተበታትኖ፣ እየታረዘ፣ እየተራበ ሚተኩሶ አጦ በግፍና በስቃይ ያለ ሰራዊት ያሸንፋል ተብሎ ስለማይታሰብ ከወዲሁ ጥንቃቄ አድርጎ የተረፈውን ሰራዊት ለቤተሰቦች እንዲተርፍ እንኳን ለማድረግ እጅ መስጠት እንዳለበት ነው፣ እኔ ማሳሰብ የምፈልገው። በአጠቃላይ ግን የአማራ ክልል ውጊያ ምናልባትም በዚህ ከቀጠለ ነፃ የሚሆንበት ጊዜ ሩቅ እንዳልሆነ እንደው ማንም ወታደራዊ አዋቂ ያልሆነ ማንኛውም ሲቪል ኗሪ ሊገነዘበው እና ሊያየው የሚችል ድል እየተገኘ እንደሆነ ነው የሚታየኝ። መሳይ በጣም ነው ማመሰግነው። እንግዲህ አራተኛ ቀን ላይ ሆነን ያቀረብነው ሪፖርት ይህንን ይመስላል። የሸዋን ሪፖርት እየጠበቅን ነው። የሸዋ እንደተገኘ በዜና ከዚያም በሌላም ፕሮግራሞች ለመሸፈንና ለህዝቡ ለማቅረብ እንሞክራለን። በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ።